አንዳንድ እናቶች በድንገት የሚፈጠሩት ለማመን በሚከብድ ሁኔታ በጣም በሚያሳዝን ሁኔታ እንዳው ሰው ሆኖ ነው የተፈጠሩት እስኪ አስብል ደረጃ ድረስ የሚያደርጉት እንዳሉ በርካቶቹ ይገልጹታል። የእናት ክፉ በእርግጥ አይወራ። አዎ፣ የእናቶች ትክክለኛ የእናቶች ክፉ አይወራም። ግን አንዳንዶች ደግሞ ከሚሊዮኖች ወይም ጥቂት ድንገት ሰው ከየት መጣ የሚያስብል ወይም በጣም በሚያሳዝን ሁኔታ ሰው ነው ወይስ ሌላ ባይድ ፍጡር ነው በማለት በርካቶች ጥያቄዎችን ያነሳሉ። አሳዛኙ የዚች ልጅ ህልፈትን በማስመልከት ህዝቡን በእንባ ያራጨ ክስተት እናቷም የእንጀራ አባቷም በሞት እንዲቀጡ ተወስኗል። ወላጅ እናቱ ወይዘሮ ሃና በየነ ትባላለች። የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ የተፋታችው ይቺ ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንድቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታ ና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታረግ በማድረግ ለብዙ ጊዜ ቤት ተዘግቶባት ና ስራ ቦታ ድረስ ከስራ ሳት ነጥላት ብትንቀሳቀስ መረጃ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ ያረመነ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር አንድ ቀን ሀያ አስራ አምስት አመተ ምህረት ከእጮኛዋ ጋር በመተባበር ቀጥቅጦ ህፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወት ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾቹም እናቷ ሃና በየነ በሞት እንድትቀጣ ተወስኗል። እንጀራ አባቷ ብሩክ በሞት እንዲቀጣ ተወስኗል። እጅግ አሳዛኝ፣ ዘግናኝ ለጆሮም የምሰቀጠጥ መረጃ ነው። በጣም የሚያሳዝነው ከብዙ ወራት ሆኗታል። ከሞተች ወደ ሰባት ወር ገደማ እንደምጠጋ ጭምርም ነው የወጡት መረጃዎች የሚያሳዩት። በዛ ዙሪያ በርካታ ቁጥር ያላቸው ኢትዮጵያኖች ፊት ይስጠይቁ ነበር። ምክንያቱም ይቺ ህጻን ያጠፋችው ነገር የለም። በጣም የሚያሳዝነው መልከ መልካም ገና በለጋ እድሜዋ ህይወቷ ማለፈው በርካቶችን እምባራጨ በጣም የሚያሳዝነው ደግሞ ህይወቷ ያለፈበት መንገድ እጅግ ጭካኔ በተሞላበትና ዘግናኝ መንገድ እንደሆነ ጭምርም ነው በርካቶቹ ያዘኑበት። ስለዚህ የህፃን በአምላክ ጉዳይ በማስመልከት አጠቃላይ ፍርድ ቤቱ ውሳኔ የሰጠውን በማስመልከት የሞት ፍርድ እንደተፈረደባቸው ጭምርም ነው የወጡትን መረጃዎች የሚያሳዩት። እውነት እናት ትክክለኛ እናት ወይስ እንዳው ምንድን ነው ብለው በርካቶቹም ጥያቄዎቻቸውን ሲያነሱም ነበር። እናት በመልካምነት እናት ለልጇ ስትሞት እንጂ እናት በባህሪዋ ልጇን ገላ አጣቅም የሚያሳዝነው ዘግናኝ መረጃ የተሰማውን በማስመልከትም የዚች ልጅ ህፃን የሟሟቷ መንገድ በጣም ልብ እንደምነካ ጭምርም በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎችን በማስመልከት ለእናንተ ይዤላችሁ መጣሁት። ሚኪ ነኝ፣ ሚኪ ታቦር አዲሱ። ቻናሌን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።